በተቀመጣችሁበት ላይ አላህን ፍሩ። በወንድሞቻችሁ በእህቶቻችሁ ደም እየፈሰሰ አልበጠበጡ የሌላ እምነት ተከታዮች አለኩ። ሶመኛ ሆነው ዘፈን የሚሰማ ሶመኛ ሆነው ሐራም የሚያይ እነዚህ አላህ የሚጠላቸው ስራ። አላሁ አክበር። ይህች የምታዩት ሴት በፍርድ ቤት ፍርድን ፈርዶባታል። ቁርአን ለምን እንደቀደደች ተጠይቃ ነበር። በቤቷ የተቀደደውንም ቁርአን ተገኝቷል። እናም ጓደኛዬን ቼ መከረችኝ ቁርአንን ከቀደሽ ፌመስ ትሆኛለሽ፣ ታዋቂ ትሆኛለሽ ነበረ ያለችኝ። ሰው ፊት ቀርቤ ቸገረኝ ብሎ መናገር እንደሱ አይነት መራራ አይቻል አይቻላቅም። አረብ ሀገር ስራ አስቀጥርሻለሁ በማለት ገንዘብ ተቀብላ ለመዝናኛ ብቻ የሚያገለግል ቪዛ የሰጠችሁ ግለ አካል ጉዳተኛና ደሃ አድርጎ ያልፈጠረ ጌታህን አመስግን። ከኛው ምልክቴ ደግሞ በአብዛኛው ኢፍጣርን በቤት ከተጠቀማችሁ በኋላ

አህለን ሳኑ አርበን ሰላሙ አለይኩም ረማትላ በረካቱ። ሰላም ድና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም ህዝነት ረደረታይ ዛሬም ከነተመለከታችሁት አነጋገር የተወደደው የተመረጡ ኢስላማዊ ቪዲዮች የይላቸሁ ቀርቢ ያለው ኢንሻላህ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ነባሪችን ልቁም ላይክ ላይክ እያደረጋችሁ ሀሳብና አስተያየታችሁ የምትሰጡን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀሳ ወደ ቪዲዮ አለፍኩላችሁ። አካል ጉዳተኛና ደሃ አድርጎ ያልፈጠረን አመስግን አካል ጉዳተኛ እና ዲሃርጎ ለፈጠራቸው ለአላህ ስጥራን ታዝንላቸው ዘንድ አንተን አላህ መርሹሃል። ስለዚህ ልትረዳቸው ይገባል። ትግስቱን አላህ ይስጥህ። اللهم አሚን ያረብል رب العالمين ኢንሻኣላህ በላያችን ላይ ትልቅ ኒእማ አላብሶን። በዚህ ደረጃ እንግዲህ ብዙዎች ምናማር አለን ኢንሻኣላህ። ለማንኛውም ሁላችሁም الحمد لله رب

ስለዚህ የባካቸው ወንድምና እህቶች መስጂድ ሄደን ኢሻአንም ተራዊንም መስገዳችን ካልቀረ አፍጥሩን ቀለል ቀለል አድርገን ማድረግና መቅመስ ያለብንን ቶሎ ቀምሰን ሶላት ልዒሻ ጀማዓ እንዳያመልጠን ብናደርግ ጥሩ ነው። የግማሽ ለሊት አጀር ሊያመልጠን ይችላልና። ያው እግረ መንገድም ለማስታወስ አምልጧቸው የደረሱ ሰዎች ምን ያደርጉ የሚለው ላይ ከአንድ በላይ ሰዎች እዛ ቦታ ላይ ከተሰበሰባችሁ ተራዊ ከሚሰግደው ኢማሙ ኋላ ከመስገድ ይልቅ ለብቻችሁ ተገለላችሁ ኢሻ መስገዳችሁ በላጭነት አለው። ምክንያቱም ተራዊ ሱና ነው። ከሱና ኋላ ፈርድ የሚሰግድ ሰው ተከትሎ መስገዱ ላይ ሂላፍ አለ። ኢቅቲዳኡል ሙፍተሪድ ቢልሙተነፊል የሚባለው ማለት ነው። ከዛ ሂላፍም ለመውጣት ሲባል እናንተ ለብቻችሁ ተሰብስባችሁ ዒሻ እንትሰግዱና ከዛ በኋላ ወደ ተራዊ ትገባላችሁ። በቻላችሁት መጠን ግን ዒሻ እንዳያመልጣችሁ ጀማዓ። ወሰላሙ አለይኩም ማሻአላህ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። በተለይ ከኢሻ ሶላት ጋር ታይቱ እንዲሁም ደግሞ ያመለጣችሁ ሰዎች ማለት ነው። ብዙዎቻችን በልተን በልተን በቃ አቦ ደብሮኛል አቦ እንዲሁኛለው የተለያዩ እዚህ ግባ የማይል ምክንያት እየሰጠን ኢንሻን የምናሳልፍ ሰዎች አይደለም አይደለም፣ ተራሃዊን ቀርቶ ማለት ነው። ብቻ አላህ ይጠብቀን። በኢባዳ ላይ ልንጠነክር ይገባል። አላሁ አክበር። ይህች የምታዩት ሴት በቅርቡ ቁርአንን በቲክቶክ ላይ ስትቀድ ቀርጽ አለቃ ነበር። እናም በጅቡቲ ፖሊሶች እንደተያዘች ሁላችንም እናቃለን። ይህም ቪዲዮ ሙስሊሞች ሼር፣ ኮፒ ሊንክ፣ ዲዩት፣ ሪፖርት በማድረግ ሁሉም ሙስሊሞች ጋር አድርሱ። በጅቡቲ ፍርድ ቤት ክሷን ስትከታተል ቆይታ የጅቡቲ ፍርድ ቤት ፍርድ ፈርዶባታል። የፈረደባት ፍርድም እድሜ ልክ ነው። እናም ቁራን ለምን እንደቀደደች ተጠይቃ ነበር። በቤቷ የተቀደደውንም ቁራን ተገኝቷል። እናም ጓደኛዬን የመከረችኝ ቁርአንን ከቀደሽ ፌመስ ትሆኛለሽ፣ ታዋቂ ትሆኛለሽ ነበር ያለችኝ ብላለች። እናም በመጨረሻ እድሜ ልክ ተፈርዶባታል። ይህ ብቻ በቂ አይደለም፣ ብዙዎችም ቁርአንን የቀደዱ ረሱሉን ሰለላሁ ዐለይሂ ወሰለም እየተሳደቡ አላህን ያቋሸሹ ይገኛሉ። የእናንተም ጊዜ ቅርብ ነው ኢንሻአላህ። ጥንቃቄ አድርጉ። ወሰላሙ ማሻአላህ ማሻአላህ፣ አላሁ አክበር። በጣም የሚያስደስት መረጃ ነው የተመለከተ ነው። ነገር ግን በጣም ነው ያዘንኩት። በዚህ ደረጃ ሙስሊም ናት እንደተባለችው በዛ ደረጃ ደግሞ ፌመስ ለመሆን ለመታወቅ ስል ነው ቁርአኑን የቀደድኩት ብላ ተናገረች። ቃላን ሰተች። በስተ መጨረሻ እድሜ ልክ ታስራለች። አልሐምዱሊላህ ረቢል አለሚን እንግዲህ እንደዚህ የሚዘባበቱ ሙስሊሞችን የሚያጥላሉ እንዲሁም ደግሞ ቁርአን የሚቀዳድዱ ሰዎች ከዚህም በኋላ እንደዚህ አይነት የማያዳግም እርምጃ ለብዙዎች ትምህርት የሚሆን እርምጃ ብትገደል የተሻለ ነበር። ነገር ግን ይህም ትልቅ ትምህርት ነው ብዬ አስባለሁ። እጅግ ያዛዘነኝ ነገር ወላሂ ለመፈመስ ብላ ያደረገችው ድርጊት ነው። ብቻ እኔንም እናንተንም አላህ ይጠብቀን። ሰው ፊት ቀርቤ ቸገረኝ ብሎ መናገር እንደሱ አይነት መራራ አይቻል አቅም አደራህን ቸገረኝ ብሎ የመጠን አካል ከቻልክ ፈጽምለት። አልቻልክም ዱዋ አርግለት። አልቻልክም አላህ ወይ እንደሰጠርክለ እሱን ሰጥርበት፣ ዱዋ አርግለት አልቻልክም ሞራሉ እንዳስነካው፣ ሞራሉ እንዳስነካው አላህ አንተን ሞራል ይነካል። የሚስኪን ሞራል የነካሰው አላህ የእሱን ሞራል ይነካዋል። የበሽተኛ ሞራል፣ የደካማዎች ሞራል፣ የደሃዎች ሞራል የነካሰው አላህ የሱን ሞራል ይነካዋል። ጅማ ሁላችንም እንደተማርበት ስፋርጋ ያለው እንግዲህ ከቻለ ለዛ ሰው እንርዳው፣ ካልቻለን ዱአ እናድርግለት። የሰው ሞራል መንካት والله ትልቅ ጠባሳ ነው። በንግግር የምናሸማቅቅ ብዙ ሰዎች አለን። ከሰው ልጅ ይልቅ ወደ አላህ ይበልጥ ሁላችንም ልንቀረብ እሱን ልንጠይቀው ይገባል። አላህ ላይ እንግዲህ ልንደገፍ ይገባል። በተለይ ከዛም አልፎ አሁን አላህ እንትተን አይምሯችን ላይ የሚቀለን ነገራቶች የሰው ልጅ መጠየቅ ነው የብዙዎቻችን ችግር። አላህ የጠብቀንና ማለት ነው። ወደ አላህ ሁላችንም እንሻላህ። በቻልነው አቅም የሰው ልጅ አናስከፋ። ከቻልን እንርዳ፣ ካልቻልን እንደው አናደርግል አረብ ሀገር ስራ አስቀጥርሻለሁ በማለት ገንዘብ ተቀብላ ለመዝናኛ ብቻ የሚያገለግል ቪዛ የሰጠችው ግለሰብ በእስራት ተቀጣች። በኦሮሚያ ክልል ሰሜን ሸዋ ዞን ደብረ ሊባኖስ ወረዳ ሸረሮ ደብረ ጽጌ 01 ቀበሌ ውስጥ ነዋሪ የሆነችው ተከሳሽ ንግስት ኮራ በህገወጥ መንገድ ሰዎችን ታዘዋውር እንደነበር ተገልጿል። ተከሳሿ ግንቦት 4 ቀን 2016 ሸረሮ ደብረ ጽጌ 01 ቀበሌ ንግድ ባንክ አካባቢ የግል ተበዳይ ጣፊቱ ግርማ የተባለች ግለሰብን የሰራተኛና ሰሪ ህጋዊ ፍቃድ ሳይኖራት በተሳ ተ ቪዛ ወደ ሳውዲ አረቢያ በመላክ ለእስር እንዲዳረገቻት መረጋገጡን የሰሜን ሸዋ ዞን አቃቢ ህግ ጽህፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ቡድን መሪ አቃቢ ህግ አብዩት አሰፋ ተናግረዋል። ተከሳሿ ካለ ህጋዊ ፍቃድ ከተበዳይዋ ላይ 50 ሺ ብር ተቀብላ የስራ ሳይሆን ለመዝናኛ ብቻ የሚያገለግል ቪዛ አስይዛት ወደ ሳውዲ ከላከቻት በኋላ ተበዳይዋ ሳውዲ ውስጥ ለሁለት ወራት በእስር ላይ ቆይታ ወደ ሀገሯን በመመለስ ክስ መሰረታለች። በክሱ መሰረትም ተከሳሿ ድርጊቱን ሙሉ በሙሉ በአቃቢ ህግ ማስረጃ በመረጋገጡ በህግ በህገወጥ የሰዎች ዝውውር አዋጅ መሰረት ክስ ተመስርቶባታል የሰሜን ሸዋ ዞን ከፍተኛ ፍርድ ቤት የካቲት 13 ቀን 2017 በዋለው ችሎት ተከሳሽ ንግስት ኮራ ጥፋተኛ በማለት በአምስት ዓመት እስራትና በአምስት ሺ ብር የገንዘብ መቀጫው እንድትቀጣ መወሰኑን አቃቢ ህግ ተናግረዋል ጥንቃቄ ያክል መረጃ ነው እንግዲህ ብዙዎች እንደዚህ አይነት ነገር ስራ እናስቀጥራለን ምናምን እያሉ ከብዙዎቻችሁ ገንዘብ እየነጠቁ በዛው የሚጠፉ ብዙ አጭበርባሪዎች አሉ። ሁላችሁም ጥንቃቄ እንድታደርጉ ማለት ነው። እንደነዚህ አይነት ሰዎችን ደግሞ ሁላችንም ማጋለጥ ይኖርብናል። ይሄ ጥሩ ነገር ነው። እንግዲህ በስተመጨረሻ አንዷ በህግ ጥላ ስር ውላለች። ነገር ግን እቺ ብቻ አይደለችም። ብዙ ወንዶችም ብዙ ሴቶችም አሉ። በተለይ በዱባይ፣ በሳውዲ እና ብቻ በቻላቸው አቅም ከእንደዚህ አይነት ሰዎች ራሳችሁን አርቁ። አላህ እኔንም እናንተንም ይጠብቀን። ለማት ሶመኛ ሆኖ ዘፈን የሚሰማ ሶመኛ ሆኖ ሐራም የሚያይ እነዚህ አላህ የሚጠላቸው ስራዎች የሶሙን አጅር ይቀንሱታል። ሶመኛ ሆኖ የሚዋሽ ሰውን የሚያማ ሰውን ለማጣላት ብሮ ብሎ ወሬን የሚያመላልስ ሰውን የሚሰደብ፣ የጾሙ አጅር ይቀንሳል። ጾሙ ዋጋ አይኖረው ምግብ መጠጥ መተው ብቻ ይሆናል። ሌላ ጊዜ እንኳ ሰው መጥፎ ቃል ሲናገረን መልስ መስጠት ተፈቅዶለናል። ሌላ ጊዜ ከረመዳን ውጪ ሰው መጥፎ ቃል ከተናገረን መልሰ መስጠት ተፈቅዶለናል። ላ ዩሕቡ ላሁ ልጃህረ ብሱኢ ኢላ

እንግዲህ ልዩነቱን ተመለክታችኋል ማለት ነው። ጾመኛ ሆናችሁ ብትበደሉ እንኳን ዝም ልትሉ ልንል እንደሚገባ ተናግሯል ማለት ነው። ስብሃናላህ። እና ምንዋሽ፣ የምናጭበረብር ብዙ ተግባር የምንፈጽም፣ ዘፈን ሀራ የምንመለከት ብዙ ሰዎች አለን። አላህ ይጠብቀን። ከዛም አልፎ ደግሞ በዋናነት ደግሞ ከዛም አልፎ ደግሞ በዋናነት እንግዲህ እንደ ቀላል የምንመለከት አንድ ሁለት ሶስት ሆነን ሰው ምናማ እንግዲህ ከይር ስራችን ለፍተን ጾመናል ብለን አጅር ከይር ስራ ሰርተናል ብለን የለፈናቸው ጠቅላላ ዜሮ ነው የሚሆኑብን። አላህ ይጠብቀን። እንሻላህ እንደተማርበት ስፋ አድርጋለ ወደ ለኛ ብዳለፍ ክላችሁ በተቀመጣችሁበት ላይ አላህን ፍሩ። በወንድሞቻችሁ በእህቶቻችሁ ደም እየፈሰሰ ቁጭ ብላችሁ አትመልከቱ፣ መላ አድርጉ። እኔ ካልያዝኩኝ ይሄንንም እኔ ካልያዝኩኝ ይህንንም እኔ አላህን ፍሩ። መንግስት አረበሹ ህብረተሰብ አልበጠበጡ የሌላ እምነት ተከታዮች አለኩ ሙስሊሙ በዛ አካባቢ ላይ በአሊ መስጂድ አካባቢ ላይ ያለ ሙስሊሙም የሌላው እምነት ተከታይ ተከባብረው ነው የሚኖሩት። ማንንም አለኩ ምን አደረጓችሁ? እስቲ እሻ ከተሰገደ በኋላ እንደዚያ ፈንክታችሁ አድምታችሁ አቁሱላችሁ መንግስት አይነኩ ህብረተሰብን አክብረው የሚኖሩ ናቸው። እውነት አላህን አጥፍሩ አያሳዝኗችሁ? እናንተ አፍጥራችሁ ተራዊሕ ሰግዳችሁ ቤታችሁ ገብታችሁ ጋለልት ላላችሁ፣ እነሱ እዛ በከየት በመጡ ባልታወቁ ሰዎች እንደዚህ ይቀጠቀጣሉ፣ ይመታሉ። ኤቭሪ ዴይ ከተራዊሕ በኋላ አላህዬ ያያል፣ አላህዬ ያያል። እውነት ይቺ ሰዓት እንድናገር የፈቀደልኝ ጌታ በመያዣው የያዛችሁ እናንተ፣ እኔ ሌላ ምንም አልልም። እሱ ይችልበታል። ሸዲዱ ልዕቃብ ነው። ከላይ እስከታች ያላችሁ እዚህ ላይ የተባበራችሁ በሙሉ አላህ የማዕቀቡን ያጥላ ይጣልባችሁ በራሕመቱ በእዝነቱ በቸርነቱ። ያ ምንድን ያስለቅ ሰዓት በዚህ ደረጃ ስታለቅስ ነበረ፣ ሰሞኑን እየተመለክትን ያለ ነው። በጣም እጅግ የሚያሳዝኑ ነገራቶች ነው። በየመስጂዱ እየተፈጠሩ ያለበት ሁኔታ ነው። ሙስሊሞችን ለመከፋፈል፣ ሙስሊሞችን ለመበጣበጥ አንዳንድ አካላቶች በውስጡ አሉ፣ ብዙ ተግባር የሚፈጽሙ ማለት ነው። በአዲስ አበባ አሊ መስጂድ ይሄ ነገራቶች በተደጋጋሚ እየተከሰተ ያለበት ሁኔታ ነው፣ ረመዳን ከመግባቱ ጀምሮ ማለት ነው። እንዲሁም ደግሞ በኮምቦልቻም የተከሰተ ነገር አለ። ለማንኛውም በዚህ ሰዓት አንድ ልንሆን ልንዋደድ ይገባል እንጂ በዚህ ደረጃ ልንለያይ ሚዲያ ላይ ወጥተን ብዙ ተግባር ልንል አያስፈልግም። ባይኔ ማለት ነው ዲስ አለ። እንዲሁም ደግሞ የራሱ የሆነ የተዋቀሩ ኮሚቴዎች አሉ፣ በነዛ መሰረት ሊመራ ነው የሚገባው አንድ መስጂድ። የአላህ ቤት መበጣበጫ የአላህ ቤት እንግዲህ እዛ መደባደቢያ አይደለም። ሁላችንም ስርዓት ልንይዝ ይገባል ማለት ነው። በት ሁኔታ ነው። ለማንኛውም የተጣራ መረጃ ያን ያክል የለም። ስለዚህ እኔም ደግሞ ምን ቲክቶክ ላይ አይቼ የሆነ ነገር ማለት አልፈልግም። ለማንኛውም እንሻአላህ አላህ ሁላችንም ባለንበት ያዋደን ለማለት እወዳለሁ። የጀማ የዛሬ ቪዲዮችን ይህ ምስል ነበረ። አባሽ ቀያችሁ ከልብ አመሰግናለሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። መልካም